ሚስተካከሉ ከሆነ የሚስተካከሉበት መንገድ መፈለግ። ድርጊቱ በሴቶች ብሔራዊ ቡድን ውጤትና የተጫዋቾች ብቃት ላይ ከእለት ዕለት እያሽቆለቋል ነው ብለዋል። የቪዲዮም ሆነ የድምፅ ማስረጃ እጃችን ላይ ይገኛል ያሉት ጋዜጠኞቹ ችግሩ ይታረማል ብለን በንጠብቀን በከፍተኛ ሁኔታ መሰራጨቱ ይፋ ለማድረግ ተገደናል ብለዋል። የማይስተካከሉ ከሆነ ግን ክሊር ወንጀል ነው፣ እኛ እያልን ያለ ነው። ቅድም በድምፅ ባሰማ ነው ህይወት ደንጊሶ የገለጸችው ነገር አለ። ከእግር ኳሱ ይውጡልን አይውጡ ችግር ነው ያለችው፣ ነገር መሰረታዊ ሀሳብ ነው። ይውጡ ከእግር ኳሱ። በኢትዮ ኤርትራ ድንበር የሚገኙ የህዋትና የሻቢያ ታዋቂዎች ባለመግባታቸው የተቀሰቀሰ ውጊያ መቀጠሉ ተሰማ። ሻቢያ የህዋትን ጦር አጥቅቶ ድንበሩን በማለፍ የህዋት ጦር የነበረበትን አካባቢ መቆጣጠሩን ለማወቅ ተችሏል። በዚህ መሃል የትግራይ ክልል ዳግም የተቀሰቀሰው የሰራዊት አመፅ ዛሬ መቀጠሩ እየተነገረ ሲሆን፣ ሁኔታውም ያልጣማቸው የህዋትን ህዋትን ለተቃውሞ አደባባይ የወጡ የገዛ ጦሮቹ ላይ በሙሉ የታሰረው የሚል አነጋጋሪ ትእዛዝ አስተላልፏል። ህወሓት የጀመረው ጦርነት እንቅስቃሴ በሰራዊቱ ያልተወደደ ሲሆን፣ ተቃውሞ በሌሎች አካባቢዎች እንዳያገረሽ ተሰግቷል። በአሁኑ የመረጃ ሰዓታችን ዝርዝሩን የምታደምጡት ይሆናል። ባህሩን እንደ ዋስትና ይዞ ኢትዮጵያን አማራጭ እንደሌላት ምርኮኛ እያስፈራራች መኖር የምትፈልገው ጅቡቲ ከአዲስ አበባ በኩል ገብቶ የመጣውና ወደ ግቡ እየደረሰ ባለው የባህር በር ጥያቄ ጉዳይ ከባድ አጣብቂኝ ውስጥ መግባቷ እየተነገረ ነው። ሸክሜን ያቀልልኛል በሚል የወሰነችው አደገኛ ውሳኔ ደግሞ የጨነቀው እርጉዝ ያገባል ሆኖባታል። ጅቡቲ የወሰነችው ውሳኔም የትም የሚያደርሳት እንደሆነ በተለያዩ አካላት እየተገለጸ ነው። ይህ የጅቡቲ ሴራ ምንድን ነው? አብራችሁ ስትቆዩ ሙሉ መረጃውን የምታደምጡት ይሆናል። በኢትዮ ኤርትራ ድንበር ባድመ በትናንትናው ዕለት ከባድ ተኩስ ልውውጥ መደረጉ ተሰምቶ የነበረ ሲሆን ውጊያው ምሽቱን መቀጠሉ ተነግሯል። የተኩስ ልውውጡ በሻቢያና ህዋት ወታደሮች መካከል እንደነበር ተገልጾ የነበረ ሲሆን የህዋት ጦር ማፈግፈጉና የሻቢያ ጦር የህዋት ኃይል የነበረበትን አካባቢ ተቆጣጥሮ በስፍራው እንደሚገኝ የወጡ መረጃዎች ያመለክታሉ። እንደ ምንጮቹ ገለጻ ከሆነ ተኩሱ ሰዓታትን ፈጅቶ እንደነበር ተገልጿል። የውጊያው ምክንያት በሁለቱ ኃይሎች መካከል በተፈጠረ አለመግባት እንደሆነ የተነገረ ሲሆን ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወ ይህ ትብብር የጠላት የጠላት ወዳጅ ነው በሚል ብሂል የተመሰረተ ሲሆን ከአሁኑ ሳንካ ገጥሞታል። የአሁኑ አለመግባባትና ወደ ተኩስ እንዲያመሩ ያደረጋቸው በሁለቱ ኃይሎች መካከል ያለው የማይታረቅ ፍላጎት ነው ተብሏል። ሻዕቢያ ህወሓት በራሱ ፍቃድ ውጭ እንዳይሆን ስለሚፈልግ ጫና ማሳደሩ የተኩስ ልውውጥ መንስኤ ሆኗል ምንጮቹ እንደሚሉት በዚህ ተኩስ ልውውጥ በህዋት በኩል ከፍ ያለ ሰብዓዊ ኪሳራ የደረሰ ሲሆን በሻቢያ በኩልም መጠነኛ የሚባል ጉዳት ደርሷል፣ ብለዋል። የተኩስ ልውውጡ የተደረገ ባለበት ወቅትም የህዋት ከፍተኛ አምራሮችና የሻቢያ ባለስልጣናት በጉዳዩ ላይ ለመምከር የስልክ ልውውጥ ማድረጋቸው ተነግሯል። ነገር ግን በስልክ ልውውጡ ወቅት ምን አይነት ጉዳዮች እንዳነሱ ለማወቅ አልተቻለም። ይህ በእንዲህ እንዳለ ትናንት አዲግራት መንገድ ዘግተው ተቃውሞ ሲያሰሙ የነበሩ የህዋት ታጣቂዎች እንዲታሰሩ ትዕዛዝ መሰጠቱን የሚያመለክቱ የስልክ ቅጂዎች ወጥተዋል። በትዕዛዙ ሰልፍ የወጡ ታጋዮች ለቃቅማችሁ ሰሯቸው የሚል መልእክት ተላልፏል። የእስር ትዕዛዙን ያስተላለፉት የህዋት ታማኝ አገልጋይ እንደሆኑ የሚነገርላቸው ኮሎኔል ማሾ ገሮሚካኤል አባይ ናቸው። በቀጠለው ተቃውሞ ከአዲግራት ከተማ ወደ ክልሉ ዋና ከተማ መቀሌ እንዲሁም ከአድዋ የሚነሱ ቁልፍ መንገዶች በህዋት አርሚ አስራ አምስት በተባለ ቡድን በተካሄደ ተቃውሞ ምክንያት ተዘግተው መዋላቸውን የአካባቢ ነዋሪዎች የገለጹ ሲሆን ይህ የመንገድ መዘጋትን በምስራቃዊ ዞን አዲግራት እና በማዕከላዊ ዞን አድዋ እንዲሁም የዋና ከተማው መቀሌ ጋር ያለው የትራንስፖርት የንግድና የህዝብ ለህዝብ እንቅስቃሴ እንደጎደው ተገልጿል። ተቃውሞ እንዳካሄደ የተነገረለት የአርሚ አስራ አምስት የተሰኘ ቡድንም የቀድሞ የህወሓት መዋቅር ውስጥ የነበረ ክፍል እንደሆነ መረጃዎች ያመለክታሉ። የአካባቢው ምንጮች እንደገለጹት የተቃውሞ መንስኤ ምን እንደሆነ እስካሁን በግልጽ አልተገለጸ የሚያል ሲሆን፣ ይሁን እንጂ ክስተቱ የፕሪቶሪያው ስምምነት ተከትሎ በትግራይ ክልል እየተካሄደ ባለው የሰራዊት ትጥቅ ማስፈታት ማቋቋምና ውህደት ዙሪያ አልፎ አልፎ ከሚነሱ ጥረቶች ጋር ግንኙነት ሊኖሩ እንደሚችል ታዛቢዎቹ ይጠቁማሉ። ታዛቢዎቹ ይህንን ይበሉ እንጂ በትናንትና ዕለት በአዲግራት በተካሄደው የሰራዊት ተቃውሞ ሰልፍ ላይ ሰልፈኞቹ ልክ ከዚህ ቀደም በመቀሌና በሌሎችም አካባቢዎች እንደተካሄደው ሰልፍ ሁሉ መኖር እንፈልጋለን፣ ጥያቄያችንን በአስቸኳይ መልሱ፣ ከንቱ መስዋዕትነት መክፈል አንፈልግም፣ ዳግም ወደ ጦርነት የሚደረገው ዝግጅት ይቁም፣ አዲስ የተጀመረው ሜካናይዝ ስልጠና ይቁም፣ ከሻቢያ ጋር የሚደረገ ህገወጥ ግንኙነት ይቁም እና ተፈናቃዮች ወደ ቀያቸው የሚመለሱ የሚሉ መፈክሮችን ያሰሙ እንደነበር ለማወቅ ተችሏል። በአዲግራት እየተካሄደ ስላለው ዓመፅ ዙሪያም በክልሉ ጊዜያዊ ማስተዳደርም ሆነ ከክልሉ ኦፊሻል አካላት እስካሁን መግለጫ አልተሰጠም። በቀጣይ መረጃ፣ ኤርትራን የበላ እሳት ለኔ የማይበጅም ጅቡቲ ጥጓን ያዘች። ኢትዮጵያ በበኩሏ ከጀርባ ላይ ለሚወጉ ሁሉ ማስከፈሏ አይቀርም ማለቷ ጉዳዩን ቀልብ ሳቢ አድርጎታል። የሁሉን ስጋት ተደቅሎ ሚያድ ያለችው ጅቡቲ የአፋሩን አደገኛ እንቅስቃሴ በአይነ ቁራኛ እየተከታተለች መሆኑን እየተነገረ ሲሆን ከሰሞኑ ለግብፅ ስለተሰጠው ወደብም ጥብቅ መረጃ ወጥቷል። ውሳኔዋን የሚያስከትለውን ውጤት ለመቀበል ራሷን ማዘጋጀት ሰኖርባት አይቀርም። የሚል ሀሳብ ግን ትንሿን ሀገር እየናጣት ነው ተብሏል። ነካክተው ነካክተው የተኛውን በሬ አደረጉ ተውሬ እንደሚለው ሀገርኛ ተረት ኢትዮጵያ ነካክተው ነካክተው ያስቆጧት ጎረቤቶቿ አሁን መሰረታቸውን የሚነቀንቅ ጉድ መጥቶባቸዋል። ከሰሞኑን የአስመራን ሰዎች እንቅልፍ የነሳው ጉዳይ ተራውን ለጅቡቲ ያስረክቧል እየተባለ ሲሆን የቀይ ባህር ቀጠና የተቀራመቱ ትንንሽ ሀገራት የቀኝ ግዛት ውል ከኢትዮጵያ እጅ የወጣበትን ታሪክ ሲቆፈር ያልተጠበቁ ገመናዎች እየተጋለጡ ናቸው። ከኢትዮጵያ ተቃርነው በአንድ ጎራ የተሰለፉና ኢትዮጵያን ለማ ሲያካፈን እየተላወጡ ያሉ ጎረቤት ሀገራት ፖለቲካዊ ተንታኞችና አክቲቪቶች ኢትዮጵያ የባህር በር ካገኘች አንችላትም በጭራሽ ወደ ቀይ ባህር ድርሽ እንዳትል የሚለውን የጋራ አቋም ያዙ ሲሆን ያሏቸውን ወደቦች አሳልፎ ለመስጠት የያዙት ጥድፊያ ደግሞ አስተዛዛቢ ደረጃ ላይ ደርሷል። ኢትዮጵያ ወደ ቀይ ባህር የምትመጣበት መንገድ ሁሉ ለመዝጋት እንቅስቃሴ እያደረጉ ሲሆን በዚህ መነሻነት የኤልሲሲ መንግስት ጉዳይ አስፈጻሚነት መሳሪያ ሆነው የአረብ ሊግ ህብረት በማስተባበር ኢትዮጵያ የአረብ ባህራችንን ልትሻማን ነው ከሚሉት መሰረተ ቢስ ቅስቀሳ እስከ ወታደራዊ ዛቻ ድረስ በማስተማራት ኢትዮጵያ ወደ ባህር በር የምታደርገውን መንገድ ሁሉ ለመዝጋት እየሰሩ መሆኑን እየተሰማ ባለበት ወቅት ትንሿ ጅቡቲ ሳውዲ አረቢያንና ግብፅን ተጠቅማ ኢትዮጵያን ለማስፈራራት በወሰደችው ድንገተኛ እርምጃ ራሷ ላይ እባብ የተመጠመችበትን ስምምነት ማድረጓ ተጋልጧል። የቀይ ባህር የአፋር ድርጅት ብርጌድ ነሐመዱና የአፋር ንቅናቄን የመሳሰሉ የኢሳያስ አፈልቂ ድርጅቶች በአስመራ መንግስት ላይ የተቀናጀ ጥቃትና ፖለቲካዊ ትግል መጀመራቸው ተከትሎ ጅቡቲ ነብራዬ በሚል ስጋት ውስጥ መውደቋ እየተነገረ ነው። ጉዳዩ ኤርትራን የበላሳት ለሚማይመለስ የሚሉት እንደሚሉት ከሆነ በዚህ የትጥቅ እንቅስቃሴ ምክንያት የህሉና ስጋት ተደቅኖብኛል ያለችው ጅቡቲ የአፋሩን አደገኛ እንቅስቃሴ በአይነ ቁራኛ እየተከታተለች ሲሆን፣ ኢሳያስን በመቃወም የጀመረው የአፋሩ ትግል ከኢሳያስ ውድቀት በኋላ አጀንዳውን አፋርን በሙሉ አንድ አድርጎ መጠቅለል ማደጉ አይቀርም የሚል ፍራቻ በኦማር ጉሌ ቤተ መንግስት ውስጥ ትልቅ ትርምስ መፍጠሩ እየተነገረ ይገኛል።